ሰላም ጤና ስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? የመስከረም 15 ቀን 2018 ዓ.ም ምረት የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አመራ ሰፋ ብሪያችሁ ቆያለው በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ትግል በታላቅ ድል ታጅቦ ቀጥሏል። ትናንት የጀመረው የአፋ በአፄ ምኒልክ እዝ ተጋድሎ በዛሬው እለትም በርካታ ከተሞችን ነጻ እያወጣ ውሏል። የድሉ ስፋት የፋኖን የድል ጉዞ ያሳመረ ነው እየተባለለት ሲሆን፣ በመሳሪያ ምርኮም ፋኖ የተንበሸበሸበት ሆኗል። ዝርዝሩን ይዘነዋል። ጄኔራል አበባው ዛሬም በፋኖ መዋረድ አልተፋታቸውም። ምክትል ኢታማዦር ሹሙ እየሰበሰቡትን በትነው የጎረሱትን ሳይውጡ ከከተማ የወጡበት አሳዛኝ ክስተታቸውን በዚህ ዜናችን የምንነግራችሁ ጥብቅ መረጃ ነው። ሰራዊቱን ከአማራ ክልል አስወጣለው እያለ ብልጽግናው ህዝብን በውሸት ወሬ በሚያደነቁርበት በዚህ ሰዓት ለምክትል ኤታማዦር ሹሙ የደረሰባቸው ጉዳይ ምንድን ነው የሚለውን በዝርዝር ትሰሙታላችሁ። የአርበኛ ከፍ ያለው ደስ የመንፈስ ልጆች ዛሬም በጋይንት አውራጃ ታላቅ ድል የተቀዳጁበትን ሰርጂካል ኦፕሬሽን ፈጽመዋል። ጋይንት ላይ የሆነው ምንድን ነው የሚለውን የፋኖ መሪው በአንደበቱ ይተርከዋል። እናስደምጣችኋለን። አፋሕድ ዛሬም አማራዊ ኃላፊነቱን በዓለም አደባባይ ያሳየበትን ተግባር ፈ ተፈጽሟል። አፄ ኃይለ ስላሴ ጀኔቫ ኮሎኔል ጎች ወልዴ ኒውዮርክ ላይ የፈጸሙትን ኃላፊነት የተሞላበት ድርጊት አፋሕድ ዛሬ ኒውዮርክ ላይ ልኳል የሆነው ምንድን ነው የሚለውን ከዜናችን ተሰሙታላችሁ። ሸዋ ላይ ዛሬም ታላቅ ተግባር ተፈጽሟል። ሰባተኛ ቀኑን በያዘው የአንጾኪያ ገምዛ አውራጃ ተጋርሎ ታላቅ ድል የተቀዳጀው ፋኖ በትምህርቱ ዘርፍን በታሪክ ፊት በክብር የሚያስመሰግነውን ተግባር ፈጽሟል። ሙሉ መረጃውን በዜናችን እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል።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 የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ጽ ሚል የክዝ ትናንት መስከረም 14 ቀን 2018 ዓ ም የተጀመረው ዘመቻ አርበኛ ደማሌ አባናዳው በአምስቱም ኮሮች እና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ዛሬም ተጠናክሮ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ ደማሊ አባናደው በዛሬ ሁለት መስከረም 15 ቀን 2018 ዓ.ም ተጠናክሮ ሲቀጥል በተጋርለውም የብልጽግናው አገዛዝ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በፋኑ ኃይል በቁጥጥር ስር ውሏል። በዘመቻ አርበኛ ደማሊ አባናዳው በሁለቱ ተከታታይ ቀናት ውጊያ ነጻ ከወጡ ቦታዎች መካከል ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። የሰሜን ወሎ ዞን ጋዛ ወረዳ መቀመጫ የሆነችው ስታይሽን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። አሁንም በዚሁ ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገይ ከተማን ጨምሮ ሙሉ በሙሉ በፋኖ እጅ ገብቷል። የዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። አራቱ ወረዳዎች ዋና ከተማቸውን ጨምሮ ሙሉ በሙሉ በፋኖ ነጻ በመውጣት ከአገዛዝ ቀንበር ማረፍ ችለዋል። አራቱ ወረዳዎች በተጨማሪም ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ የላሊበላ አውሮፕላን ማረፊያ ከሆነችው ሹምሻ ቀበሌ በስተቀር መላ ወረዳው በፋኖ ቁጥጥር ስር ገብቷል። እንዲሁም ጉባ ላፍቶ ወረዳ ከዞን ዋና ከተማ ወልዲያ ከተማ ውጭ ያሉት የወረዳው ቀበሌዎችና ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር ሁነዋል። ሰሜን ወሎ ዞን ዋድላ ወረዳ ከኮን ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ል ውሏል። እንዲሁም ፍላቂትና ገረገራ ከተማ ላይ ትንቅንቅ እየተደረገ ቀጥሏል። የዕለቱን ተጋድሎ አስመልክቶ ዝርዝር መረጃ የሰጠው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ ቃል አቀባይ ክፍል ውጊያና ትንቅንቁ አሁንም እንደቀጠለ ሲሆን ከመረጃው ብዛት የተነሳ ቁጥር ለመመዝገብ ተቸግረናል በማለት የገለጸ ሲሆን ከተሞችን ነጻ ከማውጣትን ባለፈ በርካታ የቡድንና የነፍስ ወከፍ መሳሪያ ምርኮን በእጁ ማስገባቱንም አስታውቋል። ይህ በእንዴ እንዳለ የአማራ ፋኖ ብሔራዊ ኃይል ተደጋጋሚ ምት የበረታበት የብልጽግናው አገዛዝ በሰሜኑ ወሎ ዞን የተጠናከረ የድሮን ቅኝት ሲያደርጉ ውሏል። የድሮን ቅኝት ውስጥ ከምሽቱም ቀጥሎ እንደነበር የደረሰን መረጃ ያመላክታል። በብልጽግናው አየር ኃይል የተቀናጀ የድሮን ቅኝት የተደረገባቸው ቦታዎች ከላስታ ላሊበላ እስከ ወንዳችና ከግዳን እስከ ራያ እንዲሁም ከሳንቃ እስከ የእጁ ባሉ ቀጠናዎች መሆኑን ምንጮቻችን ተናግረዋል። የአካባቢው ሕዝብም ጥንቃቄ እንዲያደርግ ጥሪ አቅርበዋል። ወደ ተከታዩ ዜናችን እናልፋለን። የፋኖ ድል የጄኔራል አበባውን ስብሰባ በተነው የብልጽግናው ወታደራዊ እና ፖለቲካዊ መሪዎች ተረጋግተው ስብሰባ ማካሄድ እንደተቸገሩ ለጣና ቴሌቪዥን የደረሰው መረጃ አመላከተ። የፋኖ የትናንት ድል በብልጽግናው ምክትል ኤታማዦር ሹምና በአማራ ክልል ምክትል ርዕሰ መስተዳደር ላይ ከባድ ጫና አሳርፎባቸው ስብሰባ የአማራ ፋኖ ብሔራዊ ኃይል ትናንት በሰሜን ወሎ የተለያዩ አውራጃዎች ያደረገው ተጋድሎ በአይነቱ ለየት ያለ ድል የተገኘበት እንደነበር ይታወቃል። በዚህ ተጋድሎ የተገኙ ድሎች ለፋኖ የውጊ አቅምን ያሳደጉ ሲሆን፣ በአንጻሩ ለብልጽግናው ጄኔራሎች ግን አስከፊ ሆኗል። የብልጽግናው ሰራዊት ምክትል ኤታማዦር ሹም አበባው ታደሰ በኮምቦልቻ ከተማ ከሰሜን ምስራቅ እዝ አዛዡ ጄኔራል አሰፋ ቸኮል፣ ከባዲን ፖሊስ ኮሚሽነር ዘላለም መንግስቴና ሰላምና ጸጥታ ቢሮ ኃላፊው እሸቱ የሱፍ የተካተቱበት ምክክር በ ኮምቦልቻ ከተማ ተካሂዶ ነበር። ሆኖም ስብሰባው በታሰበው ሰዓት ሳይጠናቀቅ በፍጥነት መበተኑንና እነዚህ የብልጽግናው ከፍተኛ የጸጥታ ኃላፊዎች ወደ አዲስ አበባ መመለሳቸው ታውቋል። ምንም እንኳን የክልሉ ሰላም መረጋጋት አሳይቷል እየተባለ በባዴንና በብልጽግና ተደጋግሞ ይገለጽ እንጂ የብልጽግናው ሰራዊት አዛዦች ግን የአውሮፕላን ማረፊያ በሌለባቸው የክልሉ ከተሞች ስብሰባ ማድረግ አይፈልጉም። ትናንት በኮምቦልቻ የተካሄደው ስብሰባ አስቀድሞ በወልዲያ እንዲካሄድ ታስቦ የነበረ ቢሆንም የጸጥታው ጉዳይ አስተማ ተስማማኝ ባለመሆኑ ወደ ደሴ ተቀይሮ ደሴ ላይ መርሃ ግብሩ ተሰናርቶ ነበር። ሆኖም ደሴ ከተማ ላይም ቢሆን ስብሰባ ማድረግ አስተማማኝ ባለመሆኑ ኮምቦልቻ እንዲካሄድ ተደርጓል። የክልሉን ምክትል ርዕሰ መስተዳደር አብዱ ሁሴንንና ምክትል ኤታማዦር ሹሙን አበው ታደሰን ጨምሮ የብልጽግናው ከፍተኛ ባለስልጣን ኮምቦልቻ ላይ ያካሄዱ ስብሰባ የአውሮፕላን ማረፊያ ስላለውና ና በቀጠናውም የፋኖ እንቅስቃሴ ብዙ ማሳሳቢ ያለመሆኑን ተከትሎ ነው። ምንም እንኳን ኮምቦልቻ ላይ የፋኖ ስጋት የለብንም ብለው ስብሰባው ቢያካሄዱ የትናንቱ የአፋ በአጼ ምኒልክ እዝ የተቀናጀ ትግል በብልጽግናው ሰራዊት ላይ ያደረሰው ኪሳራ ከፍተኛ መሆኑ የኮምቦልቻውን ስብሰባ ሊበትነው ችሏል። በትናንቱ የፋኖ ድል የሰሜን ምስራቅ እዝ 12ኛ ክፍለ ጦር አብዛኛው ክፍሉ መፍረሱን የአፋ በአጼ ምኒልክ እዝ ቃል አቀባይ ክፍል መግለጹ ይታወሳል። ከዚህ በተጨማሪም ከአስር የማያንስ ድሽቃ ስድስት ሞርተርና፣ በመቶዎች የሚቆጠር የቡድንና የነፍስ ወከፍ መሳሪያ እንዲሁም በ10 ሺዎች የሚቆጠር የቡድንና የነፍስ ወከፍ መሳሪያ ተተኳሽ ፋኖ ገቢ ማድረጉን በትናንት ምሽት ዜናችን መዘግባችን ይታወሳል። ፋኖ ትናንት ከብልጽግናው ሰራዊት እጅ ላይ እየተረከበው የጦር መሳሪያ ጠቀሉ ዋጋው ከ45 እስከ 50 ሚሊዮን ብር የሚገመት መሆኑን ወታደራዊ የሎጂስቲክ ባለሙያዎች ተናግረዋል። ጄኔራል አበው ታደሰ የኮምቦልቻ ስብሰባቸውን ለማቋረጥ የተገደዱትም ከዚህ የፋኖ ድል ጋር በተገናኘ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች መረጃውን አድርሰውናል። ዜናዎቻችን እንደቀጠሉ ናቸው። ገብርዬ ክፍለ ጦር ታላቅ ድል ተቀዳጀም። የአማራ ፋኖ ሕዝባዊ ድርጅት የብልጽግናው ምሽግ በመስበር የሚልሻ ጠርናፊውን ጨምሮ በርካቶችን እርምጃ ወስዶባቸዋል። በተሰራው ሰርጂካል ኦፕሬሽን ታላቅ ድል መቀዳጀቱንም የፋኖ መሪው ተናግዷል። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በታሽጋይንት ወረዳ አርብ ገበያ ከተማ ታላቅ ድል ተቀዳጀም። በዚህ ተጋድሎ የብልጽግናው ሰራዊት እርምጃ የተወሰደባቸው ሲሆን መሽጉም ተሰብሯል። የገብርየ ክፍለ ጦር ዋና ቃል አቀባይ አርበኛ ደመወዝ ግዳፍ ለጣና ቴሌቪዥን የተጋድሎውን ዝርዝር መረጃ አስመልክቶ ሲገልጽም የክፍለ ጦራችን ደጃዝማች ገሰሰ ብርጌድ ሶስት ሻለቃዎች ማለትም ዶክተር አምባቸው ሻለቃ፣ አርበኛ በለጠ ሲሳይ ሻለቃና ክንዳለም ደሴ ሻለቃ በጥምር በሰሩ ሰርጂካል ኦፕሬሽን ሰባት የሚልሻ እና አምስት የብልጽግና ሰራዊት ጉዳት ማድረስ ተችሏል ብለዋል። ፋኖ የሌሊት ኦፕሬሽኑን ለመስራት ከፍተኛ የመረጃ ማጠናቀር ስራ አስቀድሞ መስራቱን የገለጸው አርበኛ ደሞዝ የሚልሻ ጠርናፊውን ደሞዝ አማረን ጨምሮ በፋኖ የተመቱ ሲሆን የጦር መሳሪያም በምርኮ መገኘቱን ተናግሯል። ከታላቁ አርበኛና የፋኖ ትግል ምልክት የነበረው ሜጀር ጄኔራል ከፍያለው ደሴ በባንዳዎች መገደል በኋላ መቀዛቀዝ አሳይቶ የነበረው ገብርዬ ክፍለ ጦር በአሁኑ ሰዓት በከፍተኛ የራስ መተማ ማመንና የውጊያ ማካሄድ አቅም ማሳደጉንም አርበኛ ደመወዝ ጨምሮ ገልጿል። በዚህ ሰዓትም ገብርየ ክፍለ ጦርን ጨምሮ አጠቃላይ 206ኛ ከፍ ያለው ደሴ ኮር በሚንቀሳቀስባቸው ከደብረታቦር እስከ ጨጮ ድረስ የአካባቢው ህዝብ ከዝርፊያና ከገታ ከግታ ነጻ ሁኖ እየተንቀሳቀሰ መሆኑንም አርበኛው ተናግሯል። የትናንቱን ኦፕሬሽን ገብርየ ክፍለ ጦር ያሳካውን ታላቅ ድል የክፍለ ጦሩ ስልጠና መምሪያ ኃላፊ የነበረው አርበኛ መቶ አለቃ ዘዝክንዴ በጨበጣ ውጊያ በርካታ የጠላትን ኃይል ከጣለ በኋላ በጀግንነት ተሰውቷል ሲል አርበኛ ደመወዝ ግዳፍ አስታውቋል። አርበኛ ደመወዝ ግዳፍ ስለ ትናንት ምሽቱ የተጋድሎ ውጤትና ስለ አሁናዊ የሰራዊቱ ቁመና የሰጠው ሙሉ ማብራሪያ ተከታትለን እንመለስ። በገብርዬ ክፍለ ጦር ስር በአንጋፋው ገብርዬ ክፍለ ጦር ስር የምትገኘው ደጃች ገሰሰ ብርጌድ በተለይም ዶክተር አምባቸው ሻለቃና፣ አርበኛ በለጠ ሲሳይ ሻለቃ እንዲሁም ክንዳለም ደሴ ሻለቃ በጥምር በሰሩት የሌሊት ሰርጂካል ኦፕሬሽን ጥሩ ስራ ተገኝቷል። በመረጃ አቀናጅተው በገቡበት ከተማ ከሰባት በላይ ከባድ የሚኒሻ ቁስለኛ የሚኒሻ ጠርናፊውን ደሞዝ አማረንና፣ አለሙ አለባቸው እንዲሁም ሌላ ባንቲደር ሀብታሙ የሚባሉ ከባድ ቁስለኛ ሚኒሻዎች እንዳሉ የውስጥ መረጃ ደርሶናል። ከአምስት በላይ መከላከያ በዚህ ውጊያ ተሸኝቷል። አምስት በላይ ጥቁር መሳሪያ እንዲሁም በምርኮሽ አግኝተዋል። እነ አርበኛ ሲሳይ በዚህ በመሩት ኦፕሬሽን የክፍለ ጦሩ ስልጠናና ምርመራና ምልመላ መምሪያ ኃላፊ አርበኛ መቶ አለቃ እዘዝ ክንድ የክፍለ ጦሩ ስልጠናና መምሪያ ኃላፊ በዚህ የጨበጣ ውጊያ ከሰባት በላይ ጠላትን ከፍተኛና ቀላልና ከፍተኛ ጉዳት በማድረስ ተሰውቷል። ይኸው ነው ያለው። ከምሽት 12 ሰዓት እስከ ጧት 12 ሰዓት ባለው ውጭ እጅ። በጣም እናመሰግናለን አርበኛ ደመወዝ ግዳፍ ስለሰጠን ማብራሪያ። አጠቃላይ በአሁኑ ሰዓት በእናንተ ቀጠና ሁለት መቶ ስድስተኛ ኮር ተደጋጋሚ ድል እየተጎናጸፈ ይገኛል። እንዲሁም ደግሞ ትምህርት ማስጀመሩ ታውቃለና አሁናዊ የኮሩና እንዲሁም ደግሞ አንተ በዋና ቃል አቀባይነት የምትመራው በታላቁ አርበኛ ከፍ ያለው ደሴ የተመሰረተው ገብርዬ ክፍለ ጦር አሁናዊ ቁመነው ምን ይመስላል? ያው ከብዙ ውጣ ውረዶችና ብዙ የመሬት ላይ ስራዎች በኋላ አሁን ጥሩ ክረምቱን ጀምሮ እስካሁን ጥሩ መነቃቃት እና እንደ ኮርም እንደ ክፍለ ጦርም ጥሩ መነቃቃት ቀጠናውንም፣ ሰላማዊ ከማድረግ ትምህርት ከማስጀመር ሌሎች በማህበራዊ ዘርፍ፣ በግብርና፣ በጤና ሌሎች አገልግሎቶችን ለህዝቡ ተደራሽ በማድረግ ረገድ ከባድ ስራ እየተሰራ ነው ያለው። ይህ ስራ መሬት ላይ ወርዶ ተግባራዊ እየሆነ ነው ያለው ከደብረ ታቦር መውጫ እስከ ጨጭ መውጫ ድረስ ሰላም ነው። ህብረተሰቡ በሰላም ወጥቶ የሚገባበት ቀጠና ሆኗል። ጥሩ መናበብ ከወሎ ወንድሞቻችን በፍላቂት ወረዳ ከሚገኙ ወንድሞቻችን ጋር ጥሩ መናበብ ያለበት ቀጠናው፣ በሰላም ወጥቶ የሚገባ ጥሩ መነቃቃት ጭምር ያለበት ኮሩም፣ በቅርቡ በታላቁ አርበኛ እስኪረጋጋ ድረስ ነው ያቆየነው። እስካሁንም በታላቁ አርበኛ ከፍ ያለው ደሴ ስም ተሰይሞ በቀጥታ ወደ ቀድሞው ጀብዳችን እና ወደ ቀድሞው ዲሽቃ እና ሌሎች ከባድ መሳሪያ ወደምንረከብበት ኦፕሬሽን ነው የምንገባው እና አሁን በጣም ጥሩ መነቃቃት ላይ ነው ያለው። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 15 ቀን 2018 ዓ ም የምሽት ዜናችን እንደቀጠለ ነው። የአማራን ህዝብ መከራ ዓለም አላወቀለትም። አፋሕድ በአሜሪካ ኒውዮርክ እየተካሄደ በሚገኘው ሰማንያኛው የተባበሩት መንግስታት ጉባኤ የአማራ ህዝብ እየደረሰበት ያለው የዘር ማጥፋት ጦርነትና የህልውና አደጋ በገለልተኛ ዓለም አቀፍ ቡድን እንዲጣራ አፋሕድ ለጉባኤው ደብዳቤ ላከ። ለተባበሩት መንግስታት ሰማኒያኛው መደበኛ ጉባኤ በፓን አፍሪካን ወዳጆች በኩል እንዲደርስ ይደረጋል በተባለው የአፋድ ደብዳቤ የአማራ ህዝብ ከ50 ዓመታት በላይ ከፍተኛ የሆነ የጅምላ ግድያ፣ ማፈናቀል፣ የሀብትና ንብረት ቃጠሎ፣ የሃይማኖት ተቋማት ውድመት እየደረሰበት ኑሯል፣ አሁንም እየደረሰበት ይገኛል ብሏል የአፋድ አቤቱታ ደብዳቤ። አክሎም ዓለም በዝምታ እየተመለከተው ያለው የኢትዮጵያ ሁኔታ ተራ ግጭትና የጸጥታ አለመረጋጋት ሳይሆን ይልቁን ስር የሰደደ የዘር ማጥፋት ወንጀል ነው በተለይም ባለፉት ሰባት ዓመታት ማለትም ጠቅላይ ሚኒስትር አብይ አህመድ የአገር መሪነቱን ከተረከቡበት ጊዜ አንስቶ በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ወንጀል በጣም አስከፊ ሆኗል በአብይ አህመድ መንግስታዊ መዋቅር ውስጥ ያሉ ከፍተኛ ወታደራዊ አዛዦች እንዲሁም የታጠቁ ሚልሻዎች የአማራን ህዝብ በከፊል ወይም በሙሉ ለማጥፋት አስበውና አቅደው የጥቃት ኢላማ አድርገውታል እነዚህ ድርጊቶች እንደ ኤሮፒያን አቆጣጠር በ1948 በተባበሩት መንግስታት ድርጅት የወጣውን የዘር ማጥፋት ስምምነትና በሮም ስምምነት አንቀጽ 6 ስለ ዘር ማጥፋት ይወጡ የሚሰጡትን መስፈርቶች አሟላሉ በማለት የአማራ ህዝብ እየደረሰበት ያለውን ጥቃት አስታውቋል። ወደዚህ ጉባኤ የመጣ ነው፣ በኢትዮጵያ ባለ የፍትህ ስርዓት መፍትሄ ማግኘት ባለመቻላችን ነው ሲል የገለጸው አፋሕድ አክሎም በኢትዮጵያ ያለው የፍትህ ስርዓት የወንጀሉ አካል ሆኖ በመቸገራችን ነው። የአማራ ህዝብ ሀገራዊ የህግ ከለላ በሌለው ሁኔታ የዓለም አቀፉ ማህበረሰብ ዝምታ ወንጀለኞችን የሚያበረታታ እንጂ መፍትሄ የሚያመጣ አይደለም። በመሆኑም ለዚህ ጉባኤ የሚከተሉትን ጥያቄዎች እናቀርባለን ሲል ሶስት መሰረ መሰረታዊ ጥያቄዎችን ለጉባኤው በደብዳቤ አሳውቋል። በመሆኑም ሶስቱ መሰረታዊ የአፋሕድ ጥያቄዎች አንደኛ፣ በአማራ ህዝብ ላይ የደርሰ ያለውን ግፍና በደል እውቅና ሰጥቶ እንዲያወግዝ፣ ሁለተኛ፣ በተባበሩት መንግስታት አስፈጻሚነት በኢትዮጵያ ውስጥ የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በገለልተኛ ምርመራ ቡድን እንዲጣራ እንዲያደርግ፣ ሶስተኛ፣ ከከፍተኛ እስከ ዝቅተኛ ወንጀለኛ ባለስልጣናት ወደ ህግ እንዲቀርቡ እንዲያደርግና አራተኛ፣ በህዝብ ላይ የባሰ ጭፍጨፋና መፈናቀል እንዳይከሰት አፋጣኝ እርምጃ አሁኑን እንዲወሰድ እንጠይቃለን የሚሉት ናቸው። የአማራ ፋኖስ በህ ድርጅት በመልእክቱ አክሎም እንደ አውሮፓውያን አቆጣጠር በ1948 የዓለም መንግስታት ከዚህ በኋላ ጂኖሳይድ አይደገምም ብለው ቃል ኪዳን አስረዋል። የአፍሪካ ም አንድነት መነሻና መሰረት የጸረ ጭቆና ትግል ነው። ኢትዮጵያ ራሷ የአፍሪካ ነፃነትና ክብር ተምሳሌት ናት። ዛሬ በሚሊዮኖች የሚቆጠሩ አማራዎች ህልውናና የአፍሪካ ቀንድን ሰላም በተመለከተ የተባበሩት መንግስታት እርምጃ ይወስዳል ወይስ አይወስድም በሚለው ጥያቄ ላይ እየተንጠለጠለ ነው። ጥያቄያችንን የምናቀርበው እንዲታዘንልን አይደለም። ይልቁንስ ፍትህ፣ ተጠያቂነት እንዲመጣና የህዝባችን ህልውናን ለመታደግ እንድታግዙን ነው በማለት በድርጅቱ ሰብሳቢ አርበኛ እስክንድር ነጋ ስም ተፈርሞ ደብዳቤው ለጉባኤው ገቢ ሆኗል። ወደ መጨረሻው ዜናችን እናልፋለን። ቃል በገባነው መሰረት ትምህርት በተሳካ ሁኔታ እየተሰጠ ነው ፋኖ የአማራ ፋኖ ህዝባዊ ድርጅት ነጻ ባወጣቸው አካባቢዎች 2018 ዓመተ ምህረት የትምህርት ዘመን በተገቢው መልኩ እንዲካሄድ መወሰኑ ይታወሳል። በዚሁ ቃሉ መሰረትም በሁሉም የአማራ ግዛቶች አፋሕድ በሚቆጣጠራቸው ወረዳዎችና ቀበሌዎች ትምህርት በተገቢው መንገድ እየተሰጠ መሆኑን አስታውቋል። ቃል በገባ ነው መሰረት ትምህርት በተሳካ ሁኔታ እየተሰጠ ነው። ፋኖ የአማራ ፋኖ ህዝባዊ ድርጅት ነጻ ባወጣቸው አካባቢዎች የ2018 ዓ ም የትምህርት ዘመን በተገቢው መልኩ እንዲካሄድ መወሰኑ ይታወሳል። በዚሁ ቃሉ መሰረትም በሁሉም የአማራ ግዛቶች አፋሕድ በሚቆጣጠራቸው ወረዳዎችና ቀበሌዎች ትምህርት በተገቢው መንገድ እየተሰጠ መሆኑን አስታውቋል። ትምህርት በሚገባ እየተካሄደባቸው ከሚገኙት አካባቢዎች መካከል የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በተቆጣጠራቸው አካባቢዎች የ2018 ዓ ም ዕለት የትምህርት ዘመን በጥሩ ሁኔታ እየሄደ ነው ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዚ የአፄ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ዛሬ በላከው መረጃ እንዳስታወቀው በሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ ወቅቱን ጠብቆ እየተካሄደ ይገኛል ብለዋል። በታላቁ አርበኛ መከታው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዚ ከሚያስተዳድራቸው ግዙፍ የሰራዊት አደረጃጀቶች መካከል አንዱ የሆነው አፄ አምደጽዮን ኮር ባደረገው ድንገተኛ የትምህርት ቤቶች ጉብኝት ከዙ በወረደው መመሪያ መሰረት በሁሉም የሸዋ ቀጠናዎች ከመስከረም አምስት ቀን 2018 ዓ ም ጀምሮ የመማር ማስተማር ሂደቱ በተሳካ ሁኔታ እየተሰጠ መሆኑን ኮሩ ለቅድመ ግምገማ ክትትል ባሰማራቸው በስሩ ባሉ የክፍለ ጦርና የኮር አመራሮች ማረጋገጥ ተችሏል ብሏል የአማራ ፋኖ ህዝባዊ ድርጅት ባደረገው የመጀመሪያ መደበኛ ጉባኤ በ2018 ዓ ም ትምህርትን በተመለከተ በወሰነው የአቋም ውሳኔ ቃል በተግባር የተገለጸበትን የአመቱ የተማሪዎችን ምዝገባ ኮሩ የተከታተለ ሲሆን በዛሬው ዕለት መልካም የሆነ የመማር ማስተማር ሂደቱን በተለያዩ የሸዋ ቀጠናዎች በመዘዋወር ገምግሟል ሲል አስታውቋል። ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቀጠናዎች በሁሉም ትምህርት ቤቶች ከአጸደ ሕጻናት ኬጂ እስከ ሁለተኛ መሰናዶ ትምህርት ቤት ያሉ ተማሪዎች ከባለፉት ሁለት ዓመታት በተሻለ መልኩ ትምህርታቸውን እየተከታተሉ መሆናቸውን የኮር ሚዲያ እና ኮሚኒኬሽን ክፍል ገልጾ በትምህርት ቤቶች በአካል ተገኝቶ ለማረጋገጥ ችሏል ሲል የኮር ሚዲያ እና ኮሚኒኬሽን ክፍል ኃላፊ ፋኖ የድነቃቸው ማሙዬ ለጣና ቴሌቪዥን ተናግሯል። ፋኖ የድነቃቸው አክሎም የትምህርት ቤቱ ማህበረሰብ መምህራ ሜዲትራን የተማሪዎች ወላጆችና የትምህርት ቤት አስተዳዳሪዎች ከመቼውም ጊዜ በተሻለ መልኩ በ2018 ዓ ም መልካም የትምህርት ጅማሮ እንዲኖር በማድረጋቸው ምስጋና ይገባቸዋል ሲል መልእክቱን አስተላልፏል። የትምህርት ቤቱ ማህበረሰብ በበኩላቸው በዚህ የትምህርት ጅማሮ የአማራ ፋኖሿ ጠቅላይ ግዛት እዚ ያንበሳውን ድርሻ በመውሰድ ከፍተኛ ትኩረት ሰጥቶ ከቅድመ የተማሪዎች ምዝገባ ጀምሮ አሁን እስካለው መልካም የሆነ የመማር ማስተማር ሂደት ላበረከተው ጉልህ ድርሻ ከፍተኛ ምስጋና ይገባዋል። ባለፈው ዓመትም በተመሳሳይ የብሔራዊ ፈተናን ቆሞ ያስፈተነ የህዝብ ወገንተኝነት ያለው ሰራዊት ስለሆነ ከመቼውም ጊዜ በላይ ሊከበር የሚገባው የህዝብ ልጅ ነው ብለዋል። አስተያየት ሰጪዎች አክለውም እዙ አሁን እያደረገ ያለውን ጥልቅ ክትትልም ሊቀጥል ይገባል ሲሉ ተናግረዋል። የኮሩ ሚዲያ ክፍል ኃላፊ ፋኖ የድነቃቸው ማሙዬ በትምህርት ቤቶች የተመለከተውን ለጣና ቴሌቪዥን ሲያጋራ ተማሪዎች በትምህርት ገበታ ላይ መሆናቸውን አረጋግጠናል ያለ ሲሆን፣ ቢሆንም መምህራንና የተማሪ ወላጆች ከአገዛዙ ኃይል በተቋማት ላይ በተደጋጋሚ ጊዜ በሚሰነዘሩ ድሮን ጨምሮ የተለያዩ የርቀት ተኳሽ ከባድ መሳሪያ ጥቃቶች ስጋት ውስጥ መሆናቸውን በግልጽ ተናግረዋል ብሏል ኃላፊው። አክለውም የሚመለከታቸው ዓለም አቀፍ ተቋማትና የትምህርት ማህበረሰብ አስፈላጊውን ክትትል እንዲያደርጉ እየጠየቅን፣ ለተቋማቱ ደህንነት የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች አስተማማኝ ዋስትና የሚሰጥ መሆኑን አረጋግጦልናል። በዙ ስር ለሚገኙ ሁሉም የክፍለ ጦርና የብርጌድ አመራሮች እንዲሁም በየደረጃው ለሚገኙ ለሁሉም የሰራዊት አባላት የተጀመረው መልካም የመማር ማስተማር ሂደቱ ተጠናክሮ እንዲቀጥል የበኩላቸውን እንዲወጡ ሲል ተናግሯል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን የመስከረም 15 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር